ተጠብቆ ለዚህ ችለት አድርሶናል አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማይከለ ምድር መዝሙር 73 ቁጥር 12። እግዚአብሔርስ ዓለምን ከመፍጠሩ አስቀድሞ ንጉሥ ነበረ፣ በምድርም መካከል መድኃኒትን አደረገ። ይህን የተናገረው ዳዊት ነው። ከክርስቶስ ልደት በፊት አንድ ሺህ ዓመት ቀድሞ ተነስቶ መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት የክብር ባለቤት ቀዳማዊው አምላክ ስጋን ተውህዶ በማእከለ ምድር በቀራንዮ ስጋውን መቁረሱን ደሙን ማፍሰሱን በከበረ ደሙ ፈሳሽነት መድኃኒትን ድህነትን ማድረጉን ተገልጦለት እግዚአብሔርስ፣ ዓለም ከመፍጠሩ አስቀድሞ ንጉሥ ነበረ፣ ወገብረ መድኃኒተ በማእከለ ምድር፣ በምድር መካከልም መድኃኒትን አደረገ እንዳለ በዛሬው ዕለት የክብር ባለቤት ልዑል እግዚአብሔር በቀራኒ ተሰቅሎ ስጋውን መቁረሱን ደሙን ማፍሰሱን በከበረ ደሙ ፈሳሽነት መላውን ዓለም ማዳኑን ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን የምታስብበት ዕለት ነው። ስለዚህ ለተወሰነች ጥቂት ደቂቃ አይነ ህሊናችሁን ቀራንዮ ላይ በመውሰድ ችንካሩን በማየት የሾህ አክሊሉን በማየት ደሙን በማየት ትምህርተ ወንጌሉ እንድትከታተሉ በልዑል እግዚአብሔር ስም መልእክቴን አስተላልፋለሁ። የክብር ባለቤት ጌታችን የተቀበላቸው መከራዎች አስራ ሦስት መከራዎች ናቸው። በአጠቃላይ ግን መከራውን የተቀበለበት ሰዓት ሲቆጠር አስራ ስምንት ሰዓት ነው። ሐሙስ ማታ 3 ሰዓት ላይ ይዘውት አስራ ሁለት ሰዓት ሙሉ አስረውታል። እስከ ቀኑ 3 ሰዓት ማለት ነው። ከቀያፋ ወደ ሐና፣ ከሐና ወደ ቀያፋ እንደገና ወደ ጲላጦስ፣ ጲላጦስ ደግሞ ወደ ሄሮድስ፣ ሄሮድስ ደግሞ መልሶ ወደ ጲላጦስ፣ እየዘበቱበት አስራ ሁለት ሰዓት ሙሉ የኋሊት አስረው መከራ ሲያጸኑበት ነበር። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ ምን አለ? ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት። ያው እግዚአብሔር ልጅን አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸው ይላል። ስለዚህ አምላካችን ታስሮ እኔና እናንተን ያሰረ ጥንተ ጠላት ሰይጣንን ምን አደረገው? ድል ነሳው። የኋሊት ታስሮ እኔና እናንተን ከጽድቅ ወደ ኋሊት ይመልስ የነበረ ጥንተ ጠላታችን ዲያብሎስን ድል ነሳ። አስራ ሁለት ሰዓት ሙሉ አስረው ግማሽ ወደፊት እየጎተቱ ግማሽ ወደ ኋላ እየጣሉት ግማሽ ወደ ቀኝ፣ ግማሽ ወደ ግራ አድርገው መከራ ያጸኑበት ነበረ። ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ይህን ለማሰብ ማይጠንቱ ላይ በእውነት በጧፍና በገመድ አስራ ማይጠንቱን ካህናቱ ወዲያና ወዲህ እየጎተቱ ወዲያና ወዲህ እያጠኑ የክርስቶስን በገመድ መታሰር፣ ወዲያና ወዲህ መንገላታት ያስባሉ ከዚህ ከዚህ በኋላ ጲላጦስ ዘንድ ከቀኑ ሶስት ሰዓት ላይ አቆሙት። ጲላጦስም ጠየቀው፣ ንጹህ መሆኑን አወቀ። ነገር ግን ህዝቡ ስቀለው ስቀለው አሉ። ከዚህ በኋላ ገርፎት አሳልፎ ሰጣቸው። ግርፊያው ግን እጅግ የጸና ነበረ። ክርስቲያኖች ባይሁን ልማት የሚገረፍ አይሰቀልም፣ የሚሰቀል አይገረፍም። እሱ ግን የግፍ ድርብ ነው፣ ሰቅለውታል፣ ገርፈውታልም። ደግሞ ባይሁን ልማድ አርባ ብቻ ነው የሚገረፈው እነሱ ግን 39 ጊዜ ገርፎትና ቁጥር ተሳሳትን እያሉ 6666 ጊዜ ገርፈውታል። ጅራፉ ሁሉ በደም ተነክሮ ስጋው እየተቆራረሰ ይወድቅ ነበረ። ስጋው አልቆ አጥንቱ እንደ በረዶ ነጭ ሆኖ አንድ ሁለት ሶስት ተብሎ እስኪቆጠር ድረስ 6666 ጊዜ አምላካችን ተገረፈ። እግዚአብሔር በፈጠረው እጅ ተገረፈ መባል እጅግ እጅግ ይደንቃል። ኦርቶዶክሳውያን፣ ታዲያ ጴጥሮስ ምን አለ? በመገረፉ ቁስል ተፈወሳቸው አለ። እስቲ አብረን እንበለው። በመገረፉ በሉስ። ቁስል ተፈወሳችሁ። በጣም አስደናቂ ቃል ነው። እንደ በጎች ትቅበዘበዙ ነበረ፣ ዛሬ ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል አለ። አምላካችን ቆስሎ እኔና እናንተን ከቁስለ ኃጢአት አዳነን። አምላካችን ታስሮ እኔና እናንተን ከማይሰር ኃጢአት ፈታን። አምላካችን ቆስሎ ከቁስለ ኃጢአት አዳነን። ከዚህ በኋላ በእውነት ልብሱን ገፈው ቀይ ግምጃ አለበሱት። ለምን አለበሱት? ደምህን እናፈሳለን ብለው ለመዘ በት ነበረ። ቀይ ግምጃ ያለበሱት ነገር ግን በኦሪቱ ቀይ ግምጃን የሚለብሰው ሊቀ ካህናቱ ነበረ። እውነተኛው ሊቀ ካህናት ኢየሱስ ክርስቶስ በከበረ ደሙ ፈሳሽነት መላውን ዓለም የሚያድል ነውና እውነተኛ በግ ሆኖ ቀራንዮ ላይ የሚሰዋ ነውና፣ ቀይ ግምጃ ካለበሱት በኋላ ፊቱን በጥፊ ይመቱት ነበረ። ታዲያ ታላቁ አባት ኢሳያስ በመንፈስ ቅዱስ ተገልጾለት በትንቢቱ በምዕራፍ ሃምሳ ላይ

ለጥፊ ይሰጠዋል። በጥፊ መቱት ነበረ። ዲያብሎስ የሰውን ልጆችን ሁሉ ገጸ ልቡናቸውን እየመታ ወደ ሲኦል ወደ ጋሃነም ባውረዷቸው ነበረ እና አምላካችን ፊቱ በጥፊ ተደብድቦ እኔና እናንተን ከመደብደብ ነጻ አውጥቶናል። ኢሳይያስ እንዲህ አለ ለምን ትቄ አልባሲከ ልብስ ስለምን ቀላ ይለዋል። አካሉ ሁሉ በደም ታሎ በደም ተነክሮ ፊቱን ሲመቱት ፊቱ ሁሉ በደም ተሸፍኖ በመንፈስ ቅዱስ ቢያየው ምን አለ? መኑ ውእቱ ዝንቱ ዘወፅአ እምኤዶም ቀየ አልባስን ባሶር። ከኤዶም የያስ አለ አለማመዱ ኃያል የሚሆን ቀይ ግምጃን ለብሶ የሚሄድ ይህ ማን ነው? አለ አካሉ ሁሉ ደም በደም ሆኖ ነበረ። ፊቱን በጥፊ ከመቱት በኋላ ምራቃቸውን ጥቅሉበት ነበረ። ወኢሜጥኩ ገጽየ ማፍረተ ምራቅ ፊቴን አለ ከትፋት ከረከሰ ምራቅ በእውነት አልመለስኩም ብሎ በኢሳይያስ አናገረ። እርሱ በምራቁ አይንን ፈጠረ፤ እነሱ ግን በከፋ ምራቃቸው ፊቱ ላይ ጽቅሉበት ነበረ። አምላካችን ተተፍቶበት እኔና እናንተን ከዲያብሎስ የክፋት ምራቀ ምክር ነጻ አውጥቶናል። የእኔና የናንተ ፊት ንጹሕ ሆነ፤ አምላካችን ግን ተተፋበት። እናየው ዘንድ አለ መልክም ደምግባትም የለውም አለ ይሴኒ ለህዩ ሙሉ ደጓለመያው። ውበቱ ከሰው ልጆች ሁሉ ይልቅ ያምራል። ታቦር ላይ ሲገለጥ ፊቱ እንደ ፀሐይ አብርቶ ነበረ። የዛሬው ፊቱ ግን የደብረ ታቦር ፊት አይደለም፣ በደም ተነክሯል። ፊቱ ሙሉ በሙሉ ምራቅ ተተፍቶበታልና እናየው ዘንድ አለ መልክምና ደምግባት የለውም አለ። ዛሬ ክርስቲያን አይኖች የአምላካቸው የንጉሳቸው የክርስቶስ ፊቱን የሚያዩበት ዕለት ነው። ይህ ብቻ አይደለም። ኦርቶዶክሳውያን ከዚህ በኋላ ራሱን በሾህ አክሊል ወግተውታል። ይሄ ትልቁ መከራ ነው። በእውነት ምድር ካንት የተነሳ እሾህና አሜከላ ታብቅል ተብሎ አዳም አባታችን ተረግሞ ነበረ። የኔና የናንተ ጌታ የእሾህ አክሊልን ተቀዳጅቶ አጥፋ አለነ መርገመ ሶክ አሜከላ ዘበቆለ ውስተ ምድርነ በምድር ላይ የተተከለውን እሾህ አሜከላ ማለትም መርገመ ስጋና መርገመ ነፍስን በእውነት አጠፋልን። እሾሁን ሲወጉት ውስጥ ድረት ተሰምቶታል። ሀምሳ ሶስት ስቁረት ያለው እሾህ ሰርተው የህይወት ራስ ኢየሱስ ክርስቶስን አቀዳጅተውታል። ኦርቶዶክሳውያን ለመላእክት አለ ዮሐንስ አፈወርቅ የብርሃን አክሊልን የሚያቀዳጃቸውን እሱን የሸዋ አክሊልን ምን አደረጉት? ደፉበት፣ አቀዳጁት። እሱ የሸዋ አክሊል ተቀዳጅቶ ለኔና ለናንተ የብርሃን አክሊልን የድል አክሊልን የህይወት አክሊልን የሰጠ የህይወት ራስ ክርስቶስ ክብር ምስጋና ለስሙ ይሁን። ከዛ በኋላ በዘንግ ራስ ራሱን መደብደብ ጀመሩ። ይሄ በጣም አሳዛኝ መከራ ነው። ወኩሉ ርእስ ለህማም ኢሳይያስ ነው። ራስ ሁሉ አለ ለህመም ሆኗል አለ ጌታችን ራሱን እየተቀጠቀጠ እባቡን ቀጠቀጠው። የሰውን ልጅ እየቀጠቀጠ ወደ ሲኦል የጣለውን ጥንተ ጠላት እባብን ቀጥቅጦ የጣለ በመቀጥቀጡ ካሳ የከፈለ ኢየሱስ ክርስቶስ አምላካችን ክብርና ምስጋና ለስሙ ይሁን። ከዚህ በኋላ መስቀሉን አሸክመው ወደ ቀራኒዮ ወሰዱት። እግዚአብሔር ያሳያችሁ 6666 ጊዜ ተገርፎ ሥጋው አልቆ አጥንቱ እንደበረዶ ነጭ ሆኗል። በዛ ላይ ታላቅ መስቀል ሰባት ግንድ መስቀል አሸክመው ቀራኒዮ የሄዱ ነበረ። በዚህ ጊዜ ሴቶቹ ያለቅሱ ነበረ። ኢየሩሳሌም ሄዳችው ኢየሩሳሌም ሄዳችሁ ስትጎበኙ በእውነት በጣም የሚያሳዝን ቦታ አለ። ቬሮኒካ የምትባል ሴት መታ ሻሿን አውልቃ ለጌታ ሰጠችው። ፊቱን ጠርጎ በሰጣት ጊዜ ፊቱ ታትሟልና ገብረ ዘይተገብረ በእደ ሰብእ፣ በሰው እጅ ያልተሰራ የመጀመሪያ የጌታ ስዕሉ የሕማም ስዕሉ ነው፣ የመከራ ስዕሉ ነው። ኦርቶዶክሳውያን፣ ከዚህ በኋላ ቀራንዮ እንደደረሱ መስቀሉን አጋደሙና በአምስት ችንካር ቸነከሩት። ሳዶር በሚባል ችንካር አልባ ጊዮርጊስ ዘጋስጫ ቋሚውንና አግዳሚውን መስቀል አያያዙ። እንደገና ደግሞ ቀኝ እጁን በጣም በተሳለ ችንካር አላዶር በሚባል ቸነከሩት። ግራ እጁን ደግሞ እንደገና አዴራ በሚባል አላዶር ሳዶር አላዶር ዳናት በሚባል እግሩን ደግሞ አዴራ በሚባል ችንካር ቸነከሩት። ኢየሱስ ናዝራዊ ንጉሠ አይሁድ በሚባለውን የተቀደሰ ስሙን ደግሞ ሮዳስ በሚባል ችንካር ቸነከሩት። ወበቅንዋቲሁ ሰበረ ለነ ቀኖተ ሞት። ክርስቶስ ተቸንክሮ የሞት ችንካርን አጠፋ። ከእጁ ላይ ደሙ ፈሰሰ። ከእግሩ ላይ ደሙ ፈሰሰ። ከራሱ ላይ ደሙ ይፈሳል። አቤት ያ የቀራንዮ መከራ እንዴት ልብን ያስደነግጣል! ስለዚህ ቅድም ብዙዎቻችሁ ያንን እያያችሁ ታለቅሱ ነበረ ታነቡ ነበረ። እናየው ዘንድ አለ ደምግባት የለውም። ከሰማይ ዝቅ ከምድር ከፍ አድርገው ሰቀሉት። ማይከለ በእውነት በሰውና በእግዚአብሔር መካከል እርቅ ተፈጸመ። ምድርን በኪደተ እግሩ እንደቀደሰ ሰማያትን ስብ ያጤሱ አርክ ሰው ነበረና የክብር ባለቤት በስከፍ ብሎ ተሰቅሎ እምከመ ተለዐልኩ እምድር እስሕብ ኵሎ ኀቤየ ከፍ ባልኩን ጊዜ ሁሉንም ወደ እኔ ያቀርባለሁ ያለው ሊፈጸም አምላካችን ተሰቀለ። አንድ ወንበዴ በቀኝ አንድ ወንበዴ በግራ ሰቀሉ። እነዚህ ክፉዎች ናቸው። ሰይጣን ልባቸውን ዙፋን፣ ሰውነታቸውን ድንኳን፣ አይምሯቸውን ሜዳ፣ ልባቸውን ሰሌዳ አድርጎ ተንኮላቸው ነው። በቀኝ የመጣው ምንድን ነው? ይላል ሽፍታ። መሀልስ ያለው ልዩ ነው እንዴ? የሽፍቶች አለቃ በግራ ያለው ይመጣል። የግራ የተሰቀለው ምንድን ነው ወንበዴ። መሀል ያለው የነሱ አለቃ ለማለት ለመዘበት ነበረ። ነገር ግን ኢሳያስ ከወንበዴዎች ጋራ ተቆጠረ ያለው ሊደርስ ሊፈጸም፣ አምላካችን በመካከል ተሰቀለ። ጻድቃንን በቀኙ ሀጣንን በግራው የሚያቆመው መሲህ ክርስቶስ በመስቀል ላይ ተሰቀለ። በቀኝ የተሰቀለው ወንበዴ ፀሐይ መጨለሟን ጨረቃ ከብርሃን መላቆቷን ከዋክብት ብርሃናቸውን መንሳታቸውን ደንጊያው ፈረካከሱን ይህን ሁሉ ተአምር ባየ ጊዜ አቤቱ በመንግስት በመጣ ጊዜ አስበኛለ፣ ተዘከረኒ እግዚኦ በውስተ መንግስትከ። ይህ ቃል ታላቅ የሃይማኖት ቃል ነው። ኢየሱስ ክርስቶስ ከአብ ጋር አንድ ስለሆነ በመንግስት አስበኛለው እንጂ አው ወደ መንግስተ ሰማያት እንድገባ አብ ዘንድ ጠይቅልኝ አላለው። ክርስቶስ አንድ አካል አንድ ባህሪ ነው፣ ከአብ ጋር አንድ ነው የታምናለው። ዛሬ በገነት ከኔ ጋራ ትኖራለህ አለው። ተጠማው ባለ ጊዜ መራራ ሐሞትን አጠጡት። ኦርቶዶክሳውያን በመጠማቱ ጽምአ ነፍስን አራቀ፣ መራራ ሐሞትን በመጠጣቱ መራራ ሕይወትን ከኛ አስወገደ። መጨረሻም እናቱ ነበረች፣ እሾሁ ላይ እንቅፋቱ ላይ እየወደቀች እየተነሳች እንደምንም ቀራንዮ ደረሰች። ያን ጊዜ እንበዋ ሲፈስ በእውነት ጌታ ምን አለ እነኋት እናት፣ እናቴን አደራ ካለው በኋላ እነሆ ልጅሽ ብሎ የሚወደው ደቀ መዝሙርን እናት እንድትሆነው የሚወዳት እናቱ ልጅ እንድትሆን አደራ የሰጠበት ታላቅ ዕለት ነውና ዛሬ በስቅለት ዕለት ድንግል ማርያምን በአደራ የተቀበልናት አደራ፣ የአደራ ስጦታ እናታችን ናት። ረዴቷ በረከቷ ከሁላችን ጋር አይሁን። በመጨረሻም አንድ ታላቅ ነገር ልንገራችሁ። ስቅለቱን ሁል ጊዜ በሰውነታችን ላይ እናስባለን። እግዚአብሔር በአርአያውና በአምሳሉ ሲፈጥረን ሲሰራን መስቀሉን እንድንመስል አድርጎን የፈጠረን በእውነት እጃችንን በምንዘረጋ ጊዜ እያንዳንዳችን ምን እንሰራለን? የቀራንዮን መስቀል እንሰራለን። ይህ ብቻ ይምሰላችሁ፣ እግዚአብሔር ንጉሥ ነው አለ በምድር መካከል ተሰቅሎ ድህነት ዓለምን እንደፈጸመ በስንት አመቱ? በሰላሳ ሶስት አመቱ ያ ሰውነታችን ላይ ታትመዋል። ዛሬ እያንዳንዱ ሰው ሲወለድ እኔም፣ አንቺም፣ አንተም ሁላችንም የጀርባ አጥንታችን ቁጥር ሲቆጠር በክርስቶስ ዕድሜ ልክ 33 ነው። ይሄ እውነት ነው። ዛሬ ዓለሙ ያለው ሳይንስ ያረጋገጠው ነው። እያንዳንዱ ሰው ከዚህ ጀምሮ ከዚህ ከታች ጀምሮ በርተብሬ ይባላል እስከ ራሳችን ቅል ድረስ እስከ ራስ ቅል ድረስ ያለው አጥንት ብዛት በጌታችን እድሜ ልክ 33 ነው። ልክ በ33 አመቱ የራስ ቅል ምትባል ጎልጎታ ላይ እንደተሰቀለ፣ ዛሬም በክርስቲያኖች ርዕሰ ልቡና ላይ መስቀሉ ተተክሏል። ሊቀጠበብት አለቃ አያሌው ታምሮ በአንድ ጊዜ በተለይ የክርስቶስ የስቅለት በዓል ላይ የሰበኩት ስብከት ሳደምጠው ምን አሉ? የራስ ቅል የተባልን ጎልጎታ የተባልን እኛ ክርስቲያኖች ነን። ቀራንዮ የተሰቀለው አንድ ጊዜ ነው። ዛሬ በክርስቲያኖች ራስ ቅላቸው ላይ ኢየሱስ ክርስቶስ ሁሌ እንደተሰቀለ ይኖራል አሉ። እድሜውን የጀርባ አጥንታችን ላይ ጎልጎታ አድርጎ ራሳችንን ሰርቷልና ሁል ጊዜ መስቀሉን እናስባለን። ለዚህ ነው ጳውሎስ እናንተ የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ እንደ ተሰቀለ ሆኖ በፊታችሁ ተስሎ ነበር አለ። እውነት ነው፣ ቀራንዮ ነው። ይሄ ይሄ ዕድሜው ነው ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው አለ። ዛሬ በእውነት በሚገርም መልኩ የሳይንሱ ዓለም ጭንቅላትን ፈቶ ሲመለከተው ቀራንዮ ነው። ውስጡ ያለው ምንድነው ያለው? ቀራንዮ ነው። የጌታንስ የስቅለቱን ስዕል ስታዩ ከታች ምን አለ? አንድ ጭንቅላት ታያላችሁ አይደለ? ያ ማለት የአዳም ራስ ነው። አዳም ሀያ ሁለተኛ ፍጥረት ነው። እሱ ጭንቅላት ላይ ነው መስቀሉ የተተከለው። ዛሬም የእያንዳንዳችን ራስ፣ የሰው ሁሉ ራስ ሲከፈት እስከ ልቦን ይባላል። በሳይንሱ የጭንቅላት ራስ አጥንቱ ቁጥሩ 22 ነው። ስንት ነው? በሀያ ሁለተኛው ፍጥረት በአዳም ላይ መስቀሉ እንደተተከለ 22 የራስ አጥንት ባለን ሰዎች ላይ ሁሌ መስቀሉ እንደተተከለ ይኖራል። በእውነት ይገርማል። በመስቀሉ ላይ ሰባት ቃላትን ተናግረዋል። እኔና እናንተም ኦርቶዶክሳውያን የአንገት አጥንታችን ሲፈተሽ ሲሰላ አጥንቱ ሰባት ሆኖ ተገኝቷል። እግዚአብሔር ሰውን ያለ ምክንያት አልፈጠረውም። በመጨረሻም የክርስቶስ የስቅለቱ ስም አጥንት ውስጥ ብቻ ሳይሆን የሰው ዲኤንኤ ውስጥ ታትሞ ተገኘ። ይሄ ዓለምን ሁሉ እጹብ እጹብ እጹብ ያስባለ ነው። ይሄ እውነት ነው። በሁለት ደቂቃ ነገር ላይ ያችሁ ልፈጽም። በእውነት በጣም የሚገርመው የሰው ተፈጥሮ እያንዳንዳችው ስትመረመሩ፣ ለምሳሌ አንድ ሰው ልጅ አልወለድኩም ብሎ ቢክድ ከፀጉሩ፣ ከጥፍሩ፣ ከሰውነቱ አካል ተወስዶ ዲኤንኤው ሲፈተሽ ውሸት ስለሌለ እውነት መሆኑ አባት መሆኑ መቶ ፐርሰንት ያረጋግጣል። በተመሳሳይ መልኩ ሴል ውስጥ ያለው የሰው ልጅ ዲኤንኤ ሲፈተሽ ስድስት ቢሊየን ፊደሎች አሉት። ይህ እግዚአብሔር ያስቀመጠልን አንድ ፊደል በሰውነታችን ጎደለ ማለት ሰው አካለ ስንኩል ሆኖ በዊልቸር ይሄዳል። እና በመሳሪያ ሲመለከቱት ሳይንቲስቶቹ እንደ ያዕቆብ መሰላል ጥምዝ ቅርጽ ሆኖ አስረኛው ላይ አምስተኛው ላይ ስድስተኛው ላይ እና አምስተኛው ላይ ድልድይ ይሰራል። ይሄ የሰልፈሪካሲ ቼን ይባላል በሳይንሱ። በኋላ ይሄን ያገኙት የእስራኤል ሳይንቲስቶች ናቸው። ደነገጡ። እግዚአብሔር ያለ ምክንያት እያንዳንዱ ሰው ላይ ይሄን ቁጥር አያስቀምጥም ብለው መዝሙር መቶ አስራ ስምንትን አነበቡ። አስረኛ ይወድ ይላል የእግዚአብሔር ስም ነው። እጆች ሰሩኛ በጃጁ። አምስተኛው ፊደል ሃ ነው። ስድስተኛው ፊደል ወ ነው። አምስተኛው ፊደል ሃ ነው። ሲያገጣጥሙት ያህዌ የሚለው የእግዚአብሔር ስሙ በእያንዳንዳችን ሰውነት ዲኤንኤ ውስጥ ታትሟል ማለት ነው። የሰማችሁኝ ነው። ለዚህ ነው አንድ ሰዓሊ ስዕል ስሎ ስሙን ጽፎ ፊርማውን እንደሚፈርም እግዚአብሔር ሰውን ፈጥሮ ስሙን የከተተበት የ ማለት ደግሞ ምንድን ነው ቀዲሙ ዜናውና በየውጣ የውጣ የተባለው ኢየሱስ ክርስቶስ ነው ወ ማለት ደግሞ ችንካሩ ነው ስለዚህ ቅዱስ ስሙና ችንካሩ እያንዳንዳችን ሰውነት ውስጥ ተቀርጿል ማለት ነው ስለዚህ ይህን ማየት ያስፈልጋል እኛ ራሳችን የእግዚአብሔር መቅደሶች ነን መቅደስ ቅድስት ቅኔ ማህሌት እንዳለ፣ ሥጋ ነፍስ፣ መንፈስ ያለንን ቅድስተ ቅዱሳን ውስጥ ሊቀ ካህናቱ እንደሚገባ በተመሳሳይ መልኩ መንፈሳችን ውስጥ የሚያድረው ሊቀ ካህናቱ፣ ዛሬ ቀራኔው ላይ ሥጋውን የቆረሰው ደሙን ያፈሰሰው ኢየሱስ ክርስቶስ ነው። በመጨረሻም ጭንቅላት ሲከፍቱ እዚህ ውስጥ ምን ተገኘ መሰላችሁ? አሁን ያላችሁ ሞባይል እስቲ ተጠቀሙበት። ቅዱስ ቅዱስ ነገር እስቲ ይሁበት። ጭንቅላት ሲከፈት ምን ተገኘ? ትልቅ ዛፍ፣ ነጭ ዛፍ። ሳይንቲስቶች ጨንቋቸው ምን አሉት? ትሪ ኦፍ ላይፍ የህይወት ዛፍ ነው አሉ። አይገርምም? የምን ዛፍ የምን ዛፍ? ይሄ ብቻ ይምሰላችሁ። ልክ ዛፉ ስር ማለት ነው፣ ውስጣችን ውስጥ እኮ ነው። ኤዶም ገነት ነው ስርዓቱ። የማር ወንዝ፣ የወተት ወንዝ፣ የዘይት ወንዝ፣ የወይን ወንዝ በገነት እንደሚፈስ በተመሳሳይ መልኩ የወተት ቀለም ያለው የማር ቀለም ያለው ፈሳሽ ሜላቶኒን ጭንቅላታችን ውስጥ ይፈሳል። ስለዚህ ጳውሎስ ምን አለ ነህን አባል እኛ አካላቱ ነን። ራሳችን ደግሞ ማን ነው? ክርስቶስ ነው አለ። ስንት ሐዋርያት አሉ? አስራ ሁለት ሐዋርያት እንዳሉ ጭንቅላት ውስጥ አስራ ሁለት ነርቭ ነው ያስቀመጠው። ክሬኒያል ነርቭስ ይባላሉ። እንድናሸት፣ እንድንቀምስ፣ እንድናወራ የሚያደርጉት እነዚህ ሥሮች ናቸው። ቁጥራቸውም አስራ ሁለት ነው። በመጨረሻ የሚፍለቀለቅ ዱዛ ይተገኛል። ይሄ ይገርማል። ከዚህ ጀምሮ እኮ ነው ሰላሳ ሶስቱን አጥንት እየተወረወረ እየወጣ እዚህ ውስጥ ይፈላል እንደገና ይመለሳል ያዕቆብ እንዳየው ይህን ሲያዩት ሳይንቲስቶቹ መንፈስ ቅዱስ ነው የሚያናገራቸው እኮ ለምሳሌ ሄሮድስን እሰግድለት አለው ሲል እኮ ፊቱን ጸፍቶ ነው የክርስቶስ ዘይት አሉት። ይሄ ሲቋረጥ የሰው ልጅ ይሞታል የሰማችሁኝ ነው ሌላው ላሚኒን የሚባል ፕሮቲን አለ እስቲ ጉግል አድርጋችሁት ቅርጹ ሲመለከት ጌታ እጁን ዘርግቶ ተሰቅሏል። ያ ሲቋረጥ ነፍሳችን ከሥጋችን ትለያለች። ለካ ሕይወታችን ክርስቶስ ነው። ለካስ ትንፋሳችን ክርስቶስ ነው። በዮሐንስ ራእይ በሰባቱ የመቅረዝ መብራቶች ውስጥ እንደተመላለሰ ዛሬ የክርስቶስ መቅረዝ እኛን፣ ስንት አይኖች አሉን? ሁለት። ስንት ጆሮዎች አሉን? ስንት ያፍንጫ ቀዳዳ አለን? ስንታፋለን? ሰባት። ታለቀ በሰባቱ መቅረዝ ውስጥ ክርስቶስ እንደተመላለሰ ዛሬ በዕለተ ዓርብ በአይናችን ካልተመላለሰ ኢየሱስ ክርስቶስ አይናችን ታውሯል። ችንካሩ ካልተመላለሰ፣ ደሙ ካልተመላለሰ፣ ጅራፉ ካልተመላለሰ፣ የጠጣው ሐሞት አይናችን ላይ ካልተመላለሰ አይናችን ታውሯል። ስለዚህ ዛሬ ማልቀስ አለብን። ዛሬ ክርስቶስን መከራስበን የምናለቅስበት እለት ነው። ሁለቱ ጆሮቻችን ህማሙን፣ ሰባቱን የመስቀል ቃላትን ሊሰሙ ይገባል። አፍንጫችን ደግሞ ከርቤውን ያሸታል። ዛሬ የታጠነው ተለይቶ ከርቤ ነው፣ የሞቱ ምሳሌ ነው። አስትንፋስ ሁሉ አ ያለው ያመሰግነዋል ኢየሱስ ክርስቶስ አምላካችንን የምናመሰግንበት ዕለት ነው። ዛሬ አዳም አባታችን በክርስቶስ የከበረ ደም ፈሳሽነት መስቀሉ የወትር ግዛ ሆኖለት ወደ ገነት የገባበት ታላቅ ዕለት ነውና፣ አምላካችን፣ ንጉሳችን፣ ህይወታችን፣ ብርሃናችን ኢየሱስ ክርስቶስ ክብርና ምስጋና፣ አምልኮትና ውዳሴ ለስሙ ይሁን። ወስብሐት ለእግዚአብሔር።